ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን ኢትዮጵያ ለአፍሪካ ሀገራት በኒውክለር ኢንጂነሪንግ የመጀመሪያ ዲግሪ እንድትሰጥ ተመረጠች። የደረጃ ሀ እና ለ ግብር ከፋዮች በሙሉ የሂሳብ መዝገብ ካላቀረቡ እንዳይስተናገዱ ተወሰነ። ስዩም ተሾመ የተባለውን ግለሰብ የፌዴራል ፖሊስ ማቅረብ ካልቻለና ስማችንን ማጉደፍ የሚቀጥል ከሆነ ስራችንን ልናቆም እንገደዳለን ሲሉ የከፍተኛ ፍርድ ቤት ዳኞች ተናገሩ። የተባበሩት አረብ ኤምሬትስ ቢትኮይን ኩባንያ በኢትዮጵያ የማይኒንግ አቅሙን በ52 ሜጋዋት አሳደገ። የካናዳው ጠቅላይ ሚኒስቴር ማርክ ኮርኔይ ሀገራቸው ከአሜሪካ ተገቢውን አክብሮት እንደሚገባት ገልጸዋል። ኢትዮጵያ ለአፍሪካ አባል ሀገራት በኒውክሊየር ኢንጂነሪንግ የመጀመሪያ ዲግሪ ፕሮግራም እንድትሰጥ በዓለም አቀፍ አቶሚክ ኤነርጂ ኤጀንሲ መመረጧን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። በኢትዮጵያ ለሀገር ውስጥና ለአፍሪካ አባል ሀገራት የኒውክለር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንዲሰጥ ስምምነት ላይ የተደረሰው የኢኖቬሽንና ቴክኖሎጂ ሚኒስቴር ዓለም አቀፉን የአቶሚክ ኢነርጂ ኤጀንሲ በቻይና መንግስት ቺንጓ ዩኒቨርሲቲ እንዲሁም የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ባደረጉት የምክክር መድረክ ነው ተብሏል። ስምምነቱ በኢትዮጵያ የኒውክለር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም በመክፈት በኢንዱስትሪ፣ በጤና፣ በግብርና፣ በአካባቢ ሳይንስ፣ በማዕድን፣ በማኒፋክቸሪንግ እና በሌሎችም ዘርፎች ላይ አቅምን መፍጠር ተጠቃሚነት ለማድረግ ያለመ መሆኑን የኢኖቬሽን ና ቴክኖሎጂ ሚኒስቴር አስታውቋል። ሚኒስቴሩ በለጠ ሞላ በኢትዮጵያ የኒውክለር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም ለአፍሪካ አባል ሀገራት እንዲሰጥ ኢትዮጵያ የተመረጠችው ዘርፉ ብዙ ድርድሮች ተደርገው የማስተናገድና አቅሟን ከግምት ውስጥ ገብቶ እንደሆነ ገልጸዋል። በኢትዮጵያ የኒውክለር ሳይንስ እና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም ለመስጠት የሚያስችሉ ላቦራቶሪና አስፈላጊ ግብዓቶች በዓለም አቀፍ አቶሚክ ኤነርጂ ኤጀንሲ በቻይና መንግስት በኩል ድጋፍ እንደሚደረግ መግባባት ላይ ተደርሷል። ከመጪው በጀት ዓመት ጀምሮ የደረጃ ሀ እና ለ ግብር ከፋዮች በሙሉ የሂሳብ መዝገብ ካላቀረቡ እንዳይስተናገዱ የሚያስገድድ ውሳኔ መተላለፉን የአዲስ አበባ ገቢዎች ቢሮ ገለጸ። የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ዳይሬክተር አቶ ሰውነት አየለ እንደገለጹት ሁሉም የደረጃ ሀና ለግብር ከፋዮች ስርዓት ያለው የሂሳብ መዝገብ ካላቀረቡ ከሚቀጥለው ዓመት ጀምሮ አይስተናገዱም። የደረጃ ሀና ለግብር ከፋይ ነጋዴዎች በታክስ አስተዳደር አዋጅ 983 ዝባ 2008 መሰረት የሂሳብ መዝገብ እንዲይዙ በህግ እንደሚገደዱ ዳይሬክተሩ ገልጸዋል። በዚህም መሰረት የወጪ ገቢ ሰነዳቸውን በአግባቡ አዘጋጅተው የማስተናገድ እንዳሉ ጠቁመዋል። ሆኖም በደረሰኝ ግብይት ካልመፈጸምና በሌሎች ምክንያቶች የሂሳብ መዝገብ ይዞ ለመገኘት ችግር ያሉ አቶ ሰውነት አብዛኞቹ በተለይም የደረጃ ለግብር ከፋዮች በግምት እንከፈላሉ ብለዋል። በዚህም መሰረት ከሚቀጥለው በጀት ዓመት ማለትም ከነሐሴ 1 2017 ዓ.ም ጀምሮ የሂሳብ መዝገብ ይዘው የማይገኙ ነጋዴዎች እንደማይስተናግዱ አስረድተዋል። በዚህም መሰረት ነጋዴዎች አሰራሩን አውቀው ከወዲሁ የሂሳብ ሰነዳቸውን በመያዝ ገቢና ወጪ በአግባቡ ማወቅ እንዳለባቸው አሳስበዋል። ይህም ያል አግባብ የግብር እንድንከፍል ተደርገናል የሚሉ ቅሬታዎችን ለማየት እንደሚያስችልም ገልጸዋል። ቢሮ ግምት መሰረት ያደረገው ዘመናዊ የገቢ አሰባሰብ ስርዓት እንዲዘረጋ እንደሚያስችለው በመሆኑ ከተማዋ ከገቢ ማመንጨት ያለባት እንድታገኝ ያስችላል ብለዋል። ስዩም ተሾመ የተባለውን ግለሰብ የፌዴራል ፖሊስ ማቅረብ ካልቻለ እና ስማችንን ማጉደፍ የሚቀጥል ከሆነ ስራችንን ልናቆም እንገደዳለን ሲሉ የከፍተኛ ፍርድ ቤት ዳኞች ገለጹ። ፌዴራል ፖሊስ ለሶስተኛ ጊዜ አክቲቪስቱን ማግኘት አልቻልኩም ብሏል። ዳኞቹ በበኩላቸው ለፍትህ ስርአቱ ያለውን ንቀት ማሳያ እንደሆነም ተናግረዋል። ስዩም ተሾመ የተባለው አክቲቪስት ለአቶ ዮሐንስ ቦያለውና ክርስቲያን ታደለን የክስ ሂደት አስመልክቶ በችሎቱ ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል ፍርድ ቤቱ ግለሰቡን ስነስርዓት እንዲያስይዘው መጠየቃቸውን አስመልክቶ በቅርቡ መዘገቡ ይታወሳል። ጉዳዩን እየተመለከተ የሚገኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት አክቲቪስቱ ቀርቦ መልስ እንዲሰጥ ለፌዴራል ፖሊስ ትዕዛዝ ሰጥቶ ነበር። ይሁን እንጂ ስዩም ተሾመ የተባለው ግለሰብ በዛሬ ውለትም ለሶስተኛ ጊዜ የፌዴራል ፖሊስ ግለሰቡን አላገኘሁትም በሚል ምላሽ ሰጥቷል። የችሎቱ ችሎቱ ዳኞች በበኩላቸው የፌዴራል ፖሊስ ግለሰቡን ለደህንነቱ ሲባል እጀባ እየደረገለት እንደሆነ ይታወቃል። ነገር ግን ፍርድ ቤት እንዲያቀርበው ትዕዛዝ ሲደርሰው አላገኘሁትም የሚል ምላሽ መስጠቱ በፍትህ ስርዓቱ ላይ ያለውን ንቀት የሚያሳይ ነው ብለዋል። አክለውም ግለሰቡ መሀል አዲስ አበባ ተቀምጠው የፍርድ ቤቶች ዳኞችን ስም ሲያጎድፍ እየዋለ ከችሎቱ አቅም በላይ ሆኗል። ስለዚህም የፍርድ ቤቱ የበላይ አመራሮች ጉዳዩን ለማስቆም አለም ሞከራቸው ያሳዝናል ብለዋል። በዛሬው ችሎት ላይ አሁንም ግለሰቡ በፖሊስ ተይዞ ካልቀረበና ዳኞችን ስም የሚያጎድፍ ከሆነ ስራችን ለማቆም እንገደዳለን ብለዋል። አቤቱታውን ያቀረቡት አቶ ዮሐንስ ቦያሎ በበኩላቸው የአቃቤ ህግ ምስክሮች ለደህንነታቸው ሲባል የስም ዝርዝራቸው እንዳይደርሰን ተከልክለን እያለ በአቃቤ ህግ አቶ ኢዮስ ያዳበጀ በበኩላቸው ለአቶ ስዩም ተሾመ ተሰጥቶ በማህበራዊ ሚዲያ ማን እንደሚመሰክርብን ተነግሮናል። ፍርድ ቤቱን የሚያስቀጣም ቅጣት ከወዲሁ ግለሰቡ እየነገረ ነው። እኛ በህግ ቁጥጥር ስር እያለን የሁሉ ዘመቻ ሲፈጸምብን ፍርድ ቤቱ ለምን ለማስቆም አልቻለም? ሲሉ አቤቱታ አቅርበዋል። ችሎቱ በበኩሉ አሁን ጉዳዩ ከእናንተ ወጥቶ የፍርድ ቤቱ ጉዳይ ሆኗል። ከዚህ ችሎት አልፎ በአጠቃላይ የፍትህ ስርዓቱን የሚመለከት እየሆነ ነው። ለፌዴራል ፖሊስ ደጋግመ መጻፋችንን ታውቃላችሁ። ማቅረብ የሚችለው ፖሊስ ነው። ፖሊስ የፍርድ ቤት ትዕዛዝን ካልፈጸመ የፍትህ ስርዓቱ ጥያቄ ውስጥ እንዳለ ይጠቁማል። ለጊዜው ይህ ችሎት ማለት የሚችለው ይህንን ብቻ ነው ሲሉ ዳኞች በምሬት ተናግረዋል። የተባበሩት አረብ ኤምሬትስ ቢትኮይን ኩባንያ በኢትዮጵያ የማይኒንግ አቅሙን በ52 ሜጋ ዋት አሳደገ። የተባበሩት አረብ ኤምሬትስ የቢትኮይን ማይኒንግ ኩባንያ የሆነው ፎኒክስ ግሩፕ በኢትዮጵያ ባለው የማይኒንግ አቅሙ ላይ 52 ሜጋዋት ጭማሪ ማድረጉን አስታውቋል። ኩባንያውም የዚያ 21 2017 ዓ ም እንዳስታወቀው አዲስ ተግባራዊ ካደረገው ጭማሪ ጋር በኢትዮጵያ የፎኒክስ የቢትኮይን ማይኒንግ አቅም 132 ሜጋዋት ደርሷል። የኩባንያው አቅም አሁን ከ500 ሜጋዋት በላይ መሻገሩ ተገልጿል። የፎኒክስ ተባባሪ መስራችና ዋና ስራ አስፈጻሚ ሙናፍ አሊ የኩባንያው ስትራቴጂ የተትረፈረፈና ዝቅተኛ ኃይል ወጪ ያላቸውን ዋና ዋና አካባቢዎች ማግኘት ላይ የተመሰረተ ነው ብለዋል። በኢትዮጵያ ያደረግነው የቅርብ ጊዜ መስፋፋት የመሳሰሉት ተነሳሽነቶች ወሳኝ እርምጃ ናቸው፣ ዛሬ በከፍተኛ ዋጋ በመፍጠን ብቻ ሳይሆን አቅማችንን በማጠናከር ላይም ይገኛሉ ሲሉ መናገራቸው ተዘግቧል። ይህ ማስፋፊያ ዜና የተሰማው የአቡዳቢው ክሪፕቶ ከረንሲ ኩባንያ ፎኒክስ ግሩፕ የ80 መጋዋይት ኃይል ግዢ ስምምነት ከኢትዮጵያ ኤሌክትሪክ ኃይል ጋር መፈረሙን ተከትሎ ነው። በወቅቱ ኩባንያው በ2025 ሁለተኛ ሩብ ዓመት ስራ እንደሚጀምርም ገልጿል። ፎኒክስ ኩባንያ በአቡዳቢ ኢንተርናሽናል ሆልዲንግ ኩባንያ የሚደገፍ ሲሆን በመላው ኤምሬትስ፣ አሜሪካና ካናዳ ውስጥ የክሪፕቶ ማይኒንግ ስራዎችን ያከናውናል። የካናዳው ጠቅላይ ሚኒስትር ማርክ ኮርኔይ ሀገራቸው ከአሜሪካ ተገቢውን አክብሮት እንደሚገባት ገልጸው በንግድና ደህንነት ጉዳዮች ላይ ከዶናልድ ትራምፕ ጋር ውይይት እንደሚገቡ በራሳቸው ፍላጎት መሰረትም እንደሆነ ጠቁመዋል። ምንጫው ሲጠናቀቅ የቢቢሲ በሰጡት ቃለ ምልልስ ላይ ካርኔይ ዋሽንግተን ለጉብኝት የሚሄዱት የካናዳ ሉዓላዊነትን ያከበረ ኮስተር ያለ ንግግር የሚኖር ከሆነ ብቻ እንደሆነም አስታውቀዋል። እንደ ካናዳ ጠቅላይ ሚኒስትር ጽህፈት ቤት መረጃ ከሆነ ካርኔይና ትራምፕ በስልክ የተነጋገሩ ሲሆን በቅርቡ ተገናኝቶ ለመወያየት ተስማምተዋል። የጽህፈት ቤት መግለጫ ሁለቱ መሪዎች በካናዳ አስፈላጊነት ላይ እንዲሁም እንደ ነፃና ሉዓላዊ ሀገር ከዩኤስ ጋር በሁለቱ ሀገራት የጋራ ጥቅም ላይ አብሮ ለመስራት ተስማምተዋል ብለዋል። ትራምፕ የካናዳን ምርጫ ያሸነፉት ጠቅላይ ሚኒስትር ካርኔ እንኳን ደሳሎት ማለታቸው ሰምቷል። ዶናልድ ትራምፕ ዳግም ከተመረጡ በኋላ በተደጋጋሚ ካናዳን ሃምሳ አንደኛዋ የአሜሪካ ግዛት ስለማድረግ ሲናገሩ ተደምጠዋል። ማክሰኞ ዕለትም ከዋይት ሀውስ ተመሳሳይ አቋም ተንጸባርቋል። የዋይት ሀውስ ምክትል ቃል አቀባይ አና ኬሊ ምርጫው ዶናልድ ትራምፕ ካናዳ የአሜሪካ ሀምሳ አንደኛዋን የተወደደች ግዛት ማድረግ ላይ የሚያመጣው ተጽዕኖ የለም ብሏል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ለተያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።